ሲንግል ማም ሆነው ሆኖ የቅንጦት ህይወትን የሚኖሩ አምስት የሀገራችን ሴት ቱጃር አርቲስቶች ሲንግል ማም ለመሆን እቅድ ይዛ አስባና አሰላስላ ማንም ሴት ብትሆን ሲንግል ማም እንደማትሆን ይታወቃል። አብሮ መኖሩ ለእኛ ካላለልን እስኪን ሞክረው ደግሞ ተለያይተን እንዳሉ ቴዲ አፍሮ፣ አብሮ መቀጠል ካልተቻለ መለያየት ምርጫ የሌለው አማራጭ ይሆናል። አሁን አሁን ደግሞ አብዛኛው ሴቶች ለልጆቻቸው የእንጀራ አባት ከመፈለግ ይልቅ ከአብራካቸው ክፋይ ጋራ የሲንግል ህይወት ሲገፉ በስፋት ይታያል። በተለይ ደግሞ አብዛኛው ሴት አርቲስቶቻችን በመሆኑ በዛሬው ቪዲዮአችን ሀገራችን ኢትዮጵያ ያሉን የምትላቸው አምስት ቱጃር ሲንግል ማም አርቲስቶችን እና ምራቅ የሚያስወጣ የቅንጦት አኗኗራቸውን የምናደርሳችሁ ይሆናል። ውድ የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን እስከ ፕሮግራማችን ፍጻሜ አብራችን ቆዩ። አምስተኛ ቃል ኪዳን ጥበቡ በዚህ ዝር በመጀመሪያ ላይ የምንመለከተው ተወዳጇ አርቲስት ቃል ኪዳን ጥበቡን ነው። እንደሚታወቀው አርቲስት ቃል ኪዳን ጥበቡ ሞዴል፣ ዳንሰኛና ተዋናይ ሆና ሀገራችንን እያገለገለች ትገኛለች። ቃል ተወልዳ ያደገችው አዲስ አበባ ዶሮ ማናቂያ ሰፈር ሲሆን አስተዳደጓ ብዙ ጊዜ ከቤት ወደ ትምህርት ቤት ከትምህርት ቤት ቤት እንደነበረም ትናገራለች። በዚህም ቃል በአንድ ወቅት ባደረገችው ቃለ ምልልስ ልጆች ላይ በጣም ቁጥጥር ማብዛት ከህልማቸው ይይዛቸዋል ስትልም ተደምጣለች። ቃል ወደ ትወናው አለም እንድትገባ የረዳቻት የቅርብ ጓደኛዋ የሆነችው ታዋቂዋ ተዋናይት ሄለን በድሉ መሆኗንም ትናገራለች። በዚህ ሙሉ ጊዜ ቃል ኪዳን ሄለንን ታመሰግናታለች። በተለያዩ በርካታ የሀገራችን ፊልሞች ላይ የተወነችው ቃል ኪዳን ጥበቡ ከፊልሞቿ መካከል ሲያምርሽ፣ ቅር፣ ከደመና በላይ፣ ደስ የሚል ስቃይ፣ አንቺ ለእኔ ፖለቲካ አይደለምና፣ ትዝታ ዋናዎቹ ናቸው። አርቲስቷ ከሟች አርቲስት ታሪኩ ባባ ጋራ አብሮ በትዳር ተጣምረው ይኖር የነበረ ሲሆን ነገር ግን በአንዳንድ አለ መግባባቶች ምክንያት ፍቅራቸው በፍቺ ተጠናቆ አርቲስት ባባ በድንገተኛ ሞት መሞቱም ይታወቃል። ነገር ግን አርቲስቶቹ በትዳራቸው ውስጥ አንድ ወንድ ልጅ ወልደው የነበረ ሲሆን ከፍቺ በኋላም ብዙ የጋብቻ ጥያቄዎችን አሻፈረኝ ብላ መመለሷም ይነገራሉ። አሁን ላይም ቃል ኪዳን ጥበቡ ከእናቷ ጋራ ልጇን በማሳደግ ላይ የምትገኝ ሲሆን ቃል የቅንጦት ህይወትን ከሚኖሩ አርቲስቶች መካከል አንዷ መሆኗም ይነገራል። አራተኛ ሰላም ተስፋዬ። በዚህ ዝርዝር በአራተኛ ደረጃ ላይ የምናገኘው ወልዳ ልጇን በራሷ እያሳደገች የምትገኝ የሀገራችን ቱጃር ታዋቂ አርቲስት በሀረር ከተማ የተወለደችው ተወዳጇ አርቲስት ሰላም ተስፋዬ ናት። ሰላም እንደሚታወቀው ሀገራችን አሉኝ ከምትላቸው ታዋቂ አርቲስቶች መካከል አንዷ ስትሆን እጅግ በርካታ ፊልሞችን መስራቷም ይታወቃል። ሞዴል የማስታወቂያ ባለሙያና አክተር የሆነችው አርቲስት ሰላም ተስፋዬ ማስታወቂያ ስትሰራ በብዙ ሚሊዮን ብሮች መሆኑም ይታወቃል። ወደ ፊልሙ አለም የገባችውም ሰላም በሞዴሊንግ ስራ መሆኑንም ትናገራለች ሰላም የመጀመሪያ ፊልሟን የሰራችው ከዳይሬክተር ሉና ኩማ ጋር ሲሆን ይህ የመጀመሪያ ፊልሟ ርዕሱ ቢሆንስ የሚል ነው በመቀጠልም ዝነኛዋና ተወዳጇ አርቲስት ሰላም ተስፋዬ ህይወት በደረጃ ያበደች ያራዳ ልጅ ጥለፈኝ አጼ ማንዴላና በመሳሰሉ ተወዳጅ አማርኛ ፊልሞች ላይ በመሪ ተዋናይነት ተሳትፋለች ቅርብ ጊዜም እንደሚታወሰው ሰላም ሁለት ሚሊዮን ብር አውጥታ ቤት የገዛች ሲሆን ለእናቷም የገዛችው ትልቅ ቤት አጃይብ ያስባለ ነበር። ሰላም በተለያዩ የፋሽን ልብሶች ተውባ የምትታይ እንስት እንደመሆኗና በአጭር ጊዜ ውስጥ ዝናን በማትረፏ የተለያዩ ድርጅቶች ለማስታወቂያና ለብራንድ አምባሳደርነት አጭተዋታል። በዚህም ይች ተወዳጅ አርቲስት ለአራት ትልልቅ ድርጅቶች የብራንድ አምባሳደር ናት። ከዚህ በተጨማሪም ሰላም ተስፋዬ በብዙ የእርዳታ ቦታዎች ላይም አትጣጣም። የሴቶችና የሕፃናት እንዲሁም የወጣቶች አምባሳደር ሆናም ብዙ ስራዎችን በመስራት ላይ ትገኛለች። በፍቅር ህይወቷም ከአማኑኤል ተስፋዬ ጋራ ድል ባለ ሰርግ የተጋባችው ሰላም ተስፋዬ ለአራት አመትም በስኬት አብረው ቆይተው እንደነበረም ይታወቃል። በትዳራቸውም ውስጥ አንድ ወንድ ልጅ አፍርተዋል። ነገር ግን እሷም ባልታወቀ ምክንያት ከባላ ጋራ ተፋታ፣ ህይወቷን ከልጇ ጋር በብቸኝነት እየመራች ትገኛለች። ሰላም ተስፋዬ አሁን ላይ በቅንጦት ልጇን እያሳደገ ሲሆን ድልቅቅ ያላናናር ከሚኖሩ የሀገራችን አርቲስቶች መካከል አንዷ ናት። ሶስተኛ፣ ሜላት ነብዩ። በሶስተኛ ደረጃ ላይ የምናገኘው አመለሸጋዋ ሜላት ነብዩ ነው። ብዙ ሃይማኖታዊ ይዘት ባላቸው ስራዎች ላይ በንቃት በመሳተፏ የምትታወቅ ሲሆን አሁን ላይም የሁለት ልጆች እናት መሆኗም ይታወቃል። ሜላት ነብዩ በሀገራችን በርካታ ፊልሞችን በመስራቷ የምትታወቅ ሲሆን የራሷን ብራንድ ሽቶ አምርታ በራሷ ስም በገበያ ላይ ያዋለች ጎበዝ ነጋዴና ሀብታም ሴት ናት። በቅርብ በሰራችው አንድ ቀን በተሰኘው ፊልም ሚሊየን ብር ያወጣችበት ሲሆን ፊልሙ ያወጣሁትን ወጪ አልመለሰልኝም በማለት የሀገራችን የፊልም ኢንዱስትሪ መቀዛቀዙንም ትናገራለች። ሆኖም ግን ሜላት ለሙያው ትልቅ አክብሮ ስላላት ይህ ነገር ብዙም አላስከፋትም። ይህች ጠንካራ አርቲስት አዲስ አበባ ተወልዳ አደገች ሲሆን በሪፍት ቫሊ ኮሌጅም ዲግሪ ይዛለች። በጉማ አዋርድ እጩ የነበረችው ሜላት ነብዩ ከሰራቻቸው ታዋቂ ፊልሞች መካከል ህያብ፣ በመንገዴ ላይ፣ አንድ ቀንና ወላፈን ተከታታይ ድራማ ከብዙዎቹ ዋናዎቹ ናቸው። ባላት የፊልም ትወና ብቃትም ብዙዎች ይወዷታል። ሜላትም እንደ ሌሎቹ የሀገራችን ሴሌብሬቲዎች የማስታወቂያ ባለሙያና ሞዴል ስትሆን እንዲሁም ሜላት ለትልልቅ ድርጅቶችም የብራንድ አምባሳደር ሆናለች። ሜላት ነብዩ ብዙ ጊዜ በፍቅር ህይወቷ ያልተሳካላት ሲሆን ከአርቲስት ሄኖክ ድንቁ ጋራም የነበራት የፍቅር ግንኙነት በአጭር መቋረጡም ይታወቃል። ከዚያም በኋላ ሜላት ድል ባለ ሰርግ ያገባች ቢሆንም ነገር ግን ይህም ትዳሯ ሳይሳካላት ቀርቶ ልጇን ይዛ ወደ ሲንግል ማም ህይወቷ ተመልሳለች። አሁን ላይ ሜላት ፍቅርም ትዳርም በቃኝ በማለት ከሁለት ልጆቿ ጋር ደስተኛ ህይወት በመኖር ላይ ትገኛለች። ሁለተኛ ሉላ ገዙ ጋዜጠኛና የፊልም አክተር የሆነችው አማላይዋ ሉሉ አገዙ አሁን ላይ የሁለት ሴት ልጆች እናት ናት። በሞዴሊንጉ ዘርፍም የተዋጣላት ሉሉ አገዙ የሮያል ፎን ብራንድ አምባሳደር ስትሆን በዚህ ሚሊዮን ብር እንደተከፈላትም ይነገራል። እንደሚታወቀው አሁን ላይ ሉሉ አገዙ በኢቤስ ቴሌቪዥን እሁድን በኢቤስ ፕሮግራም አዘጋጅና አቅራቢ ስትሆን ከዚህም በተጨማሪ በርካታ ስራዎች እንደምትሰራም ይነገርላታል። ልጆች የእናትም የአባትም ፍቅር በእኩልነት ማግኘት ያለባቸው ናቸው ቢሆንም ነገር ግን ሉላ ከቀድሞ ባለቤቷ ጋር ተፋታ ልጆቿን በብቸኝነት በቅንጦት በማሳደግ ላይ ትገኛለች በብዙ ነገር የተሳካላት ጋዜጠኛዋ በሁለት ሺህ አንድ ላይም ከብዙ ቆንጃጅ ሴቶች መካከል በቁንጅና ውድድር አንደኛ መውጣቷም ይታወቃል ሉላ ገሱ በመቀለ ዩኒቨርሲቲ በሶሺዮሎጂ ተመርቃለች በተጨማሪ ሞዴል ሉላ የዲኬት ኢትዮጵያ ማስታወቂያንን በመስራት እራሷን በደንብ ያስታወቀ ሲሆን በኢትዮጵያ ኪነ ጥበብ በተለያዩ ዘርፎች ላይም ሰርታለች። ሉላ አሁን ላይ ባለችበት ሲንግል ማም ህይወትም በጣም ደስተኛ እንደሆነችም ትናገራለች። አሁን ላይም ጋዜጠኛና ሞዴል ሉላ ገዙ ኢትዮጵያ ውስጥ በማይመስለው የቅንጦት ቤቷ ውስጥ ከልጆቿ ጋር ተንደላቃ ትኖራለች። አንደኛ ማህደር አሰፋ። በመጨረሻም አርቲስት ማህደር አሰፋን እናገኛታለን። ማህደር አሰፋ ተወልዳ ያደገችው አዲስ አበባ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራ አካባቢ ሲሆን ማህደር ገና በለጋ እድሜዋ ትምህርት ቤት በሚዘጋጀው ሚኒ ሚዲያዎች ላይ በመሳተፍ ነው ትወናን ሀ ብላ የጀመረችው። ከትወናም በተጨማሪ ትምህርት ቤት ውስጥ ዳንስ የምትሰራ እንደነበረ ይነገራል። ከዚያም በቦሌ አውሮፕላን ማረፊያ ግቢ ውስጥ በሽያጭ እየሰራች በነበረችበት ጊዜ ነበር የመጀመሪያዋን ፊልም የበኩር ልጅ የሰራችው። በመቀጠልም በዚህ ፊልም በመወደዷ ሰው ለሰው ድራማንም ጨምሮ በርካታ ተከታታይ ሙቪዎችንም ሰርታለች። ያልተነካ አምራን፣ የቤት ልጅ፣ ሼፉ ቁጥር አንድ፣ ሶስት ማዕዘንና በመሳሰሉት ፊልሞች ላይ የተወነች ሲሆን ቅርብ ጊዜም እጅግ ተወዳጅነት ያገኘ ምርጥ የአማርኛ ፊልም መስራቷም ይታወቃል። በተጨማሪም በርካታ የቴሌቪዥን ማስታወቂያዎችንም ሰርታለች። በ2013ም የአመቱ ምርጥ ተዋናይ ተብላ ተሸልማለች። ማህደር ውድ ቤቶችና መኪኖች እንዲሁም የመጀመሪያዋ የራሷ የግል ሄሊኮፕተር ያላት ቱጃር አርቲስት ናት። ማህደር አሰፋ የኢትዮጵያ አየር መንገድ ይሰራ ከነበረው አንድ ፓይሌት ጋራ በትዳር ተሳስራ የነበረም ሲሆን ነገር ግን ይህ ትዳር ሊዘልቅ አልቻለም። ከዚህ በተጨማሪም እንደሚታወቀው ማህደር አሰፋ ከሊያ አላሙዲ ጋራም የፍቅር ግንኙነት ጀምራ እንደነበረም የሚታወቅ ነው። አሁን ላይ ማህደር የአንድ ወንድ ልጅ እናት ስትሆን ይህ ልጇም አላሙዲን እንደሆነ ብዙዎች ያወራሉ። ማህደር አሰፋ አሁን ላይ ምንም አይነት የፍቅር ግንኙነት የሌላ ሲሆን ሲንግልማም ሆኗም ህይወቷን በቅንጦት እየመራች ትገኛለች። ውድ የዩቱብ ቻናል ተከታታዮቻችን የዛሬውን አበቃል። በቀጣይ ቪዲዮ እስከምንገናኝ ቸርቆዩን